ልጅ እያለው ችግር ነው። ብር ምን እንደሆነ እንኳን አላቅም ነበር። ለመጀመሪያ ጊዜ የተቀጠርኩት አጎቴ ነው። ስራ የነበረው አሳዎችን እየተሸከሙ ማሸጋገር ነበር። ከፍሪጅ የወጡ በጣም ቀዝቃዛ አሳዎችን በሳጠራ ተሸክሜ ማመላለስ ነበር። ለስንት ብር ካላችሁ፣ ለ50 ሳንቲም። እናም አንድ ቀን ከጓደኞቼ ጋር ወደ ትምህርት ቤት እየሄደን እያለ አንድ ፌራሪ መኪና ተመለከትኩ። ታርጋውን ስመለከተው የእንግላንድ ታርጋ አይደለም ከሌላ ሀገር የመጣ መኪና ነው። የሚነዳውም ሰውዬ በጣም ወጣት ነው። መኪናው በጣም ቀልቤን ሳበው፣ በዛውም ልክ ግን በጣም ተበሳጨው። እንዴት ነው እኔ እዚህ ለ50 ሳንቲም የተሟሟትኩ ሰው እንደዚህ አይነት መኪና የሚነዳው አልኩ። ሁሌም የሚነገረኝ ነገር ተማር፣ ዲግሪ ያዝ፣ ተቀጠር፣ ከዛም ደግሞ የተሻለ ስራ ፈልግ ነበር። ግን እኔ ይህንን ህይወት አልፈለግኩትም። አሁን አስተውሉ እኔ በጣም ጎበዝ ተማሪ ነኝ ትምህርትን በተመለከተ አንድም ቀን ተቸግሬ አላቅም ነገር ግን እኔም መሆን የምፈልገውን ሰውዬ በዛ መኪና ውስጥ አየሁት በጊዜውም ፌራሪ የያዘው ሰውዬ በአጠገባችን ሲያልፍ አብረውኝ ለነበሩ ጓደኞች አያናድድም ወይ ብዬ ነገርኳቸው ለምን አለ እኛ ዚህ አሳ እናመላለሳለን ወላጆቻችንም አንድም መኪና የላቸው እሱ ግን አራት መቶ ሺህ ዶላር አለው ለዛውም ትርፍ ብሎ የያዘውና መኪና የሚገዛበት ይህ ሰውዬ የምር ተምሮ ያመጣው ገንዘብ ነው ወይስ ስራ ሰርቶ? እርግጠኛ ነኝ እኔም አላውቀውን ብዙ ነገር ያውቃል ይሄ ሰውዬ ብዬ አጫወትኳቸው። እነሱ ምንም አላሉኝ። አህ ቶ በቃ ሀብታም ሰው ነው፣ ምን አገባን አሉኝ። እኔም ሀብታም መሆኑን እኳ አይቻለሁ፣ ነገር ግን ይህ ሰውዬ ስለ ዓለም የሚያውቃት ነገር አለች። እሷንም ነገር ስላላወቅኩ ነው ደሃውኝ ቀሩት እያልኩ ለራሴ ይህንን መንገድ ጀመርኩ። ሁሉም ሰው የሚያረገውን ነገር እያረገ ቢሆንማ ይሄ ሰውዬ ይህንን መኪና አይገዛም። ስለዚህ አብዛኛው ሰው የሚያረገውን ነገር ማረግ ማቆም አለብኝ ብዬ ወሰንኩ። ለዛም ነበር ዩኒቨርሲቲ ያልገባም ብዬ ትምህርቴን የተውኩት። እስከዛሬ ድረስ ወላጆቻችን ስለ ገንዘብ የሚመክሩን ምክር ትክክል ነበር፣ ግን ከዚህ በኋላ አይሰራም። አሁን ጊዜው ተለውጠዋል። በደንብ ተማር፣ ጥሩ ስራ ያዝ፣ ቤት ግዛ፣ ጥሩ ህይወት ትኖራለህ አለ የድሮ ምክር ነው። አሁን ላይ አንድ ሰው ሀብታም መሆን ከፈለገ ማድረግ ያለበት አንድ ብቸኛውና በጣም ጠቃሚ የሆነ ነገር አለ። ገንዘብ ከኪሱ ሲወሰድበት መንቃት አለበት። ማለትም ያ ገንዘብ ለምን እንደሄደ በምን በኩል እንደሄደና እሱም ለምን ገንዘቡ እንዲወሰድ ፈቃደኛ እንደሆነ ማወቅ አለበት። ገንዘቡ ተወሰደበት እያልኩ ማወራውም ገንዘብ መሰራት ስለማይችል ነው። ገንዘብ አምራቾች መንግስታቶች ናቸው። እነሱ ያመረቱትን ገንዘብ ደግሞ እኛ መቀባበል አለብን። ስለዚህ ገንዘብ እየሰራን ሳይሆን ከሰው እየወሰድን ነው። እንዴት ነው የምንወስደው? እነሱን በማሳመን የሆነ ነገር በምላሹ እንሰጣለን እያለን ያንን ገንዘብ እንወስዳለን ማለት ነው። ስለዚህ ማንኛውንም አይነት ወጪ ስታወጡ ያ ገንዘብ ለምን ከእጃችሁ እንደሄደ ማጣራት አለባችሁ፣ ልብ ማለት አለባችሁ። አሁን ለምሳሌ ቡና ስትገዙ ዝም ብላችሁ ቡና ብቻ መግዛታችሁን እንዳታዩ። ለምንድን ነው ይህንን ቡና የገዛሁት ብላችሁ ጠይቁ። እሺ ቡና ስለፈለጋችሁ ነው እንበል። ግን ለምንድን ነው እዚህ ቦታ መጥቼ ቡና የገዛሁት? ለምን ሌላኛው ሱቅ ሄጅ አልገዛም ነበረ? ምንድን ነው ልዩነቱ? እዚህኛው ካፌ መጥቼ ቁጭ ብዬ እንደጠጣ ያደረገኝ ነገር ምንድን ነው? አሪፍ አድርገው ንግዳቸውን ስላስተዋውቁ ነው? ለመግዛት ወረፋ ስለሌለ ነው? ወይስ ያስተናጋጆቹ ፈገግታ ነው? ያንን ቡና እንድትገዙ ያደረጋቸው አንድ ነገር አለ። ያንን ነገር ማወቅ ነው። ስለዚህ እንዴት ነው እነዚህ ሰዎች አንድ ቡና ላይ ስድስት ፓውንድ እንዳወጣ ያደርጉኝ? ምንድን ነው ምክንያታቸው? ብላችሁ ነገሮችን መመልከት ትጀምራላችሁ። እናንተን እንድትገዙ ያደረጋችሁን ነገር እያወቃችሁ ስትመጡ ሌሎች ሰዎችም ያንን ነገር ልብ እያሉት እየገዙ እንደሆነ ልብ ትላላችሁ። ስለዚህ እናንተ ምን እያወቃችሁ መጣችሁ ያንን ንግድ ከጀመራችሁ እንዴት አሻሽላችሁ መጀመር እንደምትችሉ ከዛው ጋ አወቃችሁት። በማሰባችሁና ገንዘባችሁ የት እንደሄደ ብቻ በማወቃችሁ የቢዝነስ ሊቅ ሆናችሁ ማለት ነው። እኔም የራሴ ቢዝነሶች አሉኝ፣ ብዙ ሬስቶራንቶችም እንደዛው አንድ ጊዜ እንኳን በወረፋ ሰዎች እንዲሰለፉ አልፈቅድም። ለምን ካላችሁ እኔ ራሴ እንደ ደንበኛ ነው ማየው። ስለዚህ ሰልፍ ካየሁ እዛ ቦታ ሄጄ ለመግዛት አልፈልግም። ሰልፍ የሌለበት ቦታ ነው መሄደው። ስለዚህ ካፌና ሬስቶራንቶች ውስጥ መቀመጫዎቹ ባዶ እንዳይሆኑ እፈልጋለሁ። ባዶም ሲሆን ደሞ ችግር ነው፣ ሰው አይመጣም። ስለዚህ ሰልፍ ካለ ቶሎ ቶሎ ሰራተኞች እያስተናገዱ ነገሩን ያቀላጥፉታል። ልክ የመጨረሻ አንድ ወይም ሁለት ሰው ግን ሰልፉ ላይ ሲቀር ሰራተኞቼ ደንበኞቹን እያናገሩ ነገሩን ትንሽ ለማዘግየትና እነሱን እዛ ቦታ ላይ ለማቆየት ይጥራሉ። እንደዛ እያረኩ ነው ደንበኞቼንም ይዘው ደንበኞቹንም አስተናግደው። እስካሁን ደግሞ በጣም ስኬታማ ሆኛለሁ። አሁን የነገርኳችሁን ባህሪ ገንዘብ ለምታወጡበት ለእያንዳንዱ ነገር ቆም ብላችሁ ልብ ማለት ብትጀምሩ እያንዳንዱ ቢዝነስ ላይ የሆነ ነገር ጨምራችሁ እናንተ በጣም ስኬታማ መሆን እንደምትችሉ ልብ ማለት ትጀምራላችሁ። አሁን ለምሳሌ ካፌ ውስጥ ቁጭ ብላችሁ ቡና አዛችሁ እየጠጣችሁ ሳለ አሁን ብሩ ቢኖረኝና ከዚህ ካፌ አጠገብ የራሴን ካፌ መክፈት ቢኖርብኝ በምን ዘርፍ ነው ይህንን ካፌ መብለጥ የምችለው ብላችሁ ታስባላችሁ። እዚህ ኬክ የማያቀርቡ ከሆነ ምናልባት እዛ ኬክ ባቀርብ ደንበኞችን በደንብ ላፈራ እችላለሁ። ከዛም ዞር ዞር እያላችሁ ካፌ ውስጥ የሚስተናግዱትን ሰዎች ታያላችሁ። አሀ እዚህ የሚመላለሱ ሰዎች የቢዝነስ ሰዎች ናቸው። ስለዚህ እነዚህን የቢዝነስ ሰዎች የሚመስጥ ነገር ማድረግ አለብኝ ብዬ አስባለሁ። እነሱ እኔ ካፌ መጥተው እንዲገለገሉ የራሴ ካፌ ውስጥ የሚታየው እያንዳንዱ ቴሌቪዥን ወይም ደግሞ ጋዜጣ ስለ ቢዝነስ ይሆናል። እዚህኛው ካፌ አስተናጋጆቹ ወንዶች ከሆኑ የእኔ ካፌ ደግሞ አስተናጋጆቹን ቆንጆ ሴቶች አደርጋለሁ። እንደነዚህ አይነት ትናንሽ ነገሮች ደንበኞችን ወደ እኔ እንዲጎርፉ ያደርግልኛል። ሰዎች እንደነዚህ አይነት ነገሮችን ልብ አይሉም። ሁሉም ሰው በራሱ ነገር ተጠምዷል ገንዘቡ ወዴት እየተሰረቀበት እንዳለ እንኳን አያውቅም ዞር ዞር እያሉ የትኛው ቢዝነስ ስኬታማ እንደሆነና እንዳልሆነ ለምን እንደሆነና እንዳልሆነ እንኳን አያጣሩ? እዚህ ዓለም ላይ የሚኖሩት አብዛኛው ሰዎች ምን እየተፈጠረ እንዳለ እንኳን ልብ አይሉ እነዚህ ሁሉ ሰዎች ደግሞ እናንተ እነዚህ አይነት ነገሮችን ልብ እያላችሁ ስትመጡ ብዙ የቢዝነስ ሀሳቦችን እና ስራዎችን መፍጠር ትችላላችሁ በሙያውም በደንብ ገንዘብ ታገኙበታላችሁ። ሌላኛው በጣም ወሳኝ ነገር ደግሞ እራሳችሁን ከትክክለኞቹ ሰዎች ጋር መክበብ ነው። እንበልና አይስክሪም ከሚያመርቱ ጓደኞች ጋር ነው የምትውሉት ልበል። እናንተ ስለ አይስክሬም ምንም የምታውቁት ነገር የለም ፍላጎቱም የላችሁም። ሁላችሁም ግን ስትገናኙ ሁልጊዜ የሚያወሩት አይስክሪም እንዴት እንደሚሰራ፣ አቀማመጡም እንዴት እንደሆነ፣ ከቦታ ቦታ ሲያመላልሱትም በምን እንደሚያመላልሱት የመሳሰሉትን ነገር ነው የሚያወሩት እና እናንተ ስለ አይስክሪም ምንም ባታውቁና ፍላጎቱ ባይኖራችሁ እንኳን ከጊዜያቶች በኋላ ስለ አይስክሪም እያንዳንዱ ነገር ማወቅ ትጀምራላችሁ አ ዋጋው ይሄን ያህል ነው፣ ይሄ ደብል ቾክሌት ይባላል፣ ይሄ ደግሞ ይሄ ነው እያላችሁ መዘርዘር ትጀምራላችሁ። ልክ እንደዚሁ ሁሉ ስለ ገንዘብ የሚያወሩ ሰዎች ጋም ስትሆኑ ምንም ፍላጎት ባይኖራችሁ ና ሀብታም መሆን ባፈልጉ እንኳን መሆናችሁ አይቀርም። እየተፈጠረ ያለው አንድ አይነት ነገር ነው። እራሳችሁን በምትከቡት ነገር ትወሰናላችሁ። ይህንን የማያውቅ ሰው የለም። ነገር ግን አብዛኛው ጊዜ ሰዎች ከተሸናፊዎች ጋር መዋል ያስደስታቸዋል። እንዲህ መሆን የለበትም። ለውጥን ከፈለጋችሁ ለውጥ ከሚፈልግ ሰው ጋር ነው መዋል ያለባችሁ። አሁን ለምሳሌ አብዛኛው ጊዜ ሰዎች የሚያዩትን ነገር ልንገራችሁ። ዜና አይደል? ዜናውን አይተው ዝም ብለው ተቀብለው ብቻ ቁጭ ይላሉ። እኔና ጓደኞቼ ግን ቁጭ ብለን ዜና ካየን፣ አሃ ይሄ ነገር እየተፈጠረ ነው። ከዚህ ሁሉ ነገር እንዴት ነው እኛ ገንዘብ ማግኘት የምንችለው? ለምሳሌ የዩክሬንና የራሻ ጦርነት ሲጀመር፣ ሁሉም ሰው ራሻ ላይ ማዕቀብ ጣለ። ስለዚህ የራሻ ኢኮኖሚ አፈር በላው፣ የሚገበያዩበትም ገንዘብ ጥቅም አልባ ሆነ ማለት ነው። በጣም ዝቅተኛ ነበር። ያንን ሁሉ ገንዘብ ገዛ ነውና አስቀመጥ ነው። አሁን ላይ የራሻ ኢኮኖሚ እያንሰራራ ነው። እዚህ ዓለም ላይ ታይቶ በማይታወቅ መልኩ የራሻ ኢኮኖሚ ከምን ጊዜውን በላይ ከፍ እያለ ሄዷል። በአንድ አገር ምንዛሬ ብቻ ሶስት እጥፍ አተረፍን። ይህን ነገር ሌላ የትም ቦታ ልትሰሙት አችሉም። ማንኛውንም አይነት መረጃ ስትሰሙ ያንን ነገር እንዴት ወደ ገንዘብ መቀየር እንዳለባችሁ ብቻ ነው ልብ ልትሉ የሚገባው። እኔና ጓደኞቼ ስለዚህ አይን ነገሮች ብቻ ነው ቁጭ ለምን ሪሃና ምን አረገች የእኛ የኛ ጉዳይ አይደለም እግር ኳስ ላይ ማን አሸነፈ ማን ተሸነፈ ይህም እኛን አይመለከተንም ገንዘብ ገንዘብ ገንዘብ ስለዚህ ብቻ ስለምናወራ ሁልጊዜም የምናገኘው ገንዘብ ነው ሁልጊዜ ስንገናኝ ስለ ገንዘብ ካወራን እንዴት ነው በሚሊዮን የሚቆጠሩ ገንዘቦችን መስራት የሚከብደን በፍጹም አይከብደንም ወዲያውኑ ሆኖ እናገኘዋለን ለምን ሁልጊዜ ነቅተን የምንጠብቀው እንጠብቀው እንዲህ አይነት አጋጣሚዎችን ለመያዝ ስለሆነ? ስለዚህ እናንተ መጨረሻ ስለ ገንዘብ ያወራችሁት መቼ ነው? እርግጠኛ ነኝ ሀብታም መሆን የማይፈልግ ሰው የለም። ቁጭ ብላችሁ ዩቲዩብ ላይ ሁሉንም ኢንፎርሜሽን ማግኘት ትችላላችሁ በነፃ ምንም፣ የአራት ዓመት ዲግሪ ሳታገኙ ገንዘብ እንዴት ነው ከባንኮች የሚወጣው ቢዝነሶችስ እንዴት ነው ገንዘባቸውን ማኔጅ የሚያደርጉት ሪል ስቴት ላይ መስራት ከፈለጋችሁ፣ ስለ ሪል ስቴት ገበያው ቁጭ ብላችሁ ማጥናት ከዛሬ በኋላ የምታገኟቸውንም ሰዎች እንዳለ ስለ ገንዘብ ብቻ አዋሩኝ በሏቸው እስቲ። ከዛም ስለ ገንዘብ መወያየት ከጀመራችሁ ከትንሽ ጊዜ በኋላ አጋጣሚዎችን ማየት ትጀምራላችሁ። ምንም ነገር ባታረጉ እንኳን ገንዘብ ከሚሰሩ ሰዎች መካከል መሆን በጣም ጠቃሚ ነገር ነው። አንድ ጊዜ ያጋጠመኝ ነገር ላጫውታችሁ። ሮሜኒያ ውስጥ ነበርኩና 28 አካባቢ የሚሆኑ በጣም ምርጥ የሚባሉ መኪኖች አሉ። ከሮሜኒያ ወደ ሃንግሪ መሄጃው መንገድ ላይ ክሉጅ ነፖካ ወደምትባል ከተማ ሄድኩ። ወደዛ መሄድኩበት መኪና የራሴ ቡጋቲ ሼሮን መኪና ነበር። እዛም ቦታ ደርሼ መኪናዬን ልክ ፓርክ እንዳረኩ አንድ ትንሽ ልጅ መጣ። የ17 አመት ልጅ ይሆናል። እኔ ጋር ተጠጋና እንዲህ አለኝ፣ እባክህን ይህንን መኪናህን ፎቶ ማንሳት እችላለሁ? የሚያማምሩና ውድ መኪኖችን ፎቶ እያነሳው ኢንስታግራም ላይ ፖስት አደርጋለሁ አለኝ። እሺ ማድረግ ትችላለ ብዬ እኔ ዞር አልኩ። ፎቶዎቹን አነሳና ድጋሚ ወደ እኔ መጥቶ ይኸው ፎቶዎቹን አንስቻለሁ ትፈልጋቸዋለ? አለኝ አይ፣ አልፈልጋቸውም የራሴ ፎቶዎች አሉ አልኩት አሃ፣ እሺ፣ በቃ ለማንኛውም ግን ፎቶዎቹን ከፈለግከው በዚህ ኢሜል አድሬስ ላይ ኢሜል አርግልኝ ብሎ የራሱን ኢሜል አድሬስ አስቀምጠልኝ። ከዛ ምን አላስቻለኝም። ለምንድን ነው ቀንን ሙሉ እያባከንክ ያለው? የሰው መኪና በማንሳት ምንድን ነው የምታገኘው ነገር አልኩት። እኔ ዝም ብሎ ጊዜውን እያባከነ መስሎኝ ነበር። ልጁ ግን በጣም ብልጥ ነው። እንዲህ ብሎ መለሰልኝ፣ ትምህርት ይቅርብኝ ብዬ አቋርጬ ወጥቻለሁ። ሮሜኒያ ውስጥ ያሉ በጣም ውድ የሚባሉ መኪኖችን ፎቶ እያነሳው ለባለቤቶቻቸው በኢሜይል አድሬሳቸው ምልክላቸው ከሆነ እዚህ ሀገር ውስጥ ያሉትን የሁሉንም ባለ ሀብት ኢሜይል አድሬስ ይኖረኛል ማለት ነው። ቢያንስ እነሱን የማገኝበት የሆነ ነገር ይኖረኛል አለኝ። በጣም ነበር የገረመኝ። አንተ ልጅ በጣም ብልህን አልኩትና ወዲያውኑ ነበር የቀጠርኩት። አሁን ልጁ ለእኔ ነው የሚሰራው። በጣም ጎበዝ ልጅ ነው። እሱ በጊዜው ብዙ ሰዎች የማይገባቸው ነገር ገብቶት ነበር። ገንዘብ የለኝም፣ ገንዘብ ያለውንም ሰው አላውቅም። ስለዚህ ገንዘብ የት ነው ያለው ብሎ አየ። ገንዘቡም ወዳለበት ቦታ የተቻለውን ያህል አድርጎ ለመጠጋት ሞከረ፣ ተጠግቶም ስራ አገኘ። አሁን ያ የ17 ዓመት ልጅ ከእኔ ብቻ በወር አስር ሺህ ዶላር ያገኛል ሮሜኒያ ውስጥ። እናንተንም የምለው ነገር አንድ ነው። ምንም ገንዘብ ባይኖራችሁ ምንም ችግር የለው። የሪል ስቴት ኢቨንት አለ ከተባላችሁ ዘላችሁ ሂዱ። ግዙ ብሎ የሚያስገድዳችሁ ሰው የለም ግን ቢያንስ እዛ ሊገዛ የሚመጣ ሰው ታገኛላችሁ። ያ ሰው ብር አለው ማለት ነው። ከነሱ ጋር በጣም በጨዋ መልክ ተዋወቁ። ምናልባት እናንተ ጥሩ ሰው ናችሁ ብለው ስለሚያስባችሁ ጓደኛ ሊያደርጓችሁ ይችላሉ። ከነሱ ብዙ ነገር ትማራላችሁ። እቤት ቁጭ ብላችሁ ገንዘብ ስለሌላችሁ ምንም ማድረግ የለብኝም ማለት በጣም የሞኝ ስራ ነው። ወጥታችሁ ዓለም እንዴት እየተንቀሳቀሰች እንደሆነ ገንዘብ ካላቸው ሰዎች ጋር ተወያዩ። አንድሪው ቴት፣ ታዋቂው ኢንፍሉዌንሰር፣ መልቲ ሚሊዮነር እና አራት ጊዜ የኪክቦክሲንግ ቻምፒዮን እዚህ ዓለም ላይ ሀብታም ለመሆን የሚያስፈልገውን እያንዳንዱን ጥሬ እቃ በሚገርም መልኩ አስተምሮናል። እኔም የሱን መልእክት በዚህ መንገድ ተርጉም ያቅርብላቸዋለሁ። አመሰግናለሁ። ቻው።